እስቲ ስለእነዚህ ሁለት ወጠጤዎች አሳብ እንስጣ። በዛው ደግሞ ስለ ሄሉ አዲስ የሰማሁትን ነገር ነግራቸዋለሁ እና ላቸዋለሁ። እነዚህ ራሳቸውን ያላስከበሩ ዩቲበሮች ሩታና ና ማለት ነው። እና እኔ ትላንት አንዱ ቪዲዮቸውን አይቼ በጣም ነው የገረመኝ። እና ነግራቸዋለሁ፣ ስለ ሄልዬም የምር ነው የሰማሁትን ነገር ነግራቸዋለሁ። እስቲ ስለእነዚህ ሁለት ወጠጤዎች ላውራቸው። እና ወዶቼ እንዴት ናችሁ? ደራ ናችሁ ነው ያለው። ይመስገን ደራ ነኝ። ላይክ ሰብስክራይብ ሼር አርጉኝ፣ አበረታቱኝ። እና ስቀጥል እነዚህ ወጠጥ ውርጋጦች ማለት ነው አቤት በላሳው። እኔስ ትላንት የተሰራውን ቪዲዮ አይታችኋል። አሁን ምን የሚሉት ነው? የትላንቱ ቪዲዮ ማለት ነው እነሩታ ቤት የተፈሰጠው፣ ምን የሚሉት ነው? ባል ያለ ሚስት ያለች እ እኔ ነኝ አጋቢ፣ እኔ ነኝ አፋቺ፣ እኔ ነኝ አስጠባሽ፣ እኔ ነኝ አስላሺ አሉኮ። እነዚህ የተረገሙ ማለት ነው። እና ሩታ ግን ለእሺ አብርሽ አብርሽ ነው ሩታ። ለምንድን ነው አንቺ ትዳርሽን የማታስከብሪው? ትዳር እንዲቀላል ነው እንዲቀላል ነው። እስቲ የምታገኙት ነገር በዚህ ምንድነው? በዚህ ጥቅሙ ንገሩኝ እስቲ ምንድነው የምታገኙት በዚህ ማለት ነው። እና በጣም ነው የምታሳፍሩት። አብርሽ ከዛች ጋር ሊሄድ ነው በቃ ምርጫሽን ንገሪን እኮ ነው ያላችሁት እናንተ ምርጫሽን ንገሪን አብርሽን ከአብርሽ ጋር ትቀጥያለሽ አትቀጥይም ይባላል እንዴ እናንተ ጋይስ ይባላል እንደዚህ ይባላል እንዴት የት ሀገር ነው እንደዚህ አይነት ንግግር ያለው ባለቤት እያለ ሚስት እያለች አንቺ ከእሱ ጋር ትቀጥያለሽ አትቀጥይም የሚባል የት ሀገር ነው በሚስቱ ላይ መጥቶ እንደፈለጉ ይራገጣሉ። በሱ ላይም እንደፈለጉ ይሆናሉ። ሚስቱን አያስከብር፣ ራሱን አያስከብር እንም ያለ ማለት የዩቲብ ሰገጤዎች ማለት ነው። እንደናንተ ነው። እኔ በጣም ነበር ውታ የምወደው ግን ህይወትሽ ላይ ለምንድን ነው እንደዚህ የምትቀልጂ? አንቺ ውታ ማለት ነው። እሺ ወልዳችሁ ራሱ እንኳን አትከበሩም እንዴ? ወልዳችሁ ማለት ነው። ሰውኮ ወልዶ ይሰበሰባል፣ ይከበራል። በቃ ከወደፊቱ እናንተ አሁን ድራማውን ለመቀጠል እኮ በቃ ያላመጣችሁት ምክንያት የለም። እቺ ደግሞ ወጠጤ ማለት ናት እቺ ማለት ስማ ሄሬቤላ ምትባለው ሰው ባለትዳርን አፍቅሮ ልሞት ነው እንደዚህ ነው እንደዚህ ነው ይባላል። እንዴት ሀገር ነው ያለው ድራማችን? እዛው እዛው እኛ እኛ አትበክሉት። እዛው ድራ እኛ ሳንወድ በግድ ዩቲባችን አናየን ብንን የፈረደበት ቲክታክ አለ። ቲክታክ ላይ እያየን ነው ተሰቃየን እኮ ቲክታክ ላይ እያየን ማለት ነው እና በጣም ነው የምታስጠሉት። እጅች ነው ያላችሁን፣ ቋቅ ነው ያላችሁን እንደው ህሩታ ማለት ነው እንደው አንቺ እንኳን አስተዋይነሽ ንግግርሽ ስማርት ነው የተማርሽ ነሽ። እነዚህ ሲጀመር የተማሩ አይደሉም እነዚህ ልክ ስርዓቱ ዩቲብ ላይ ማለት ነው እንደበግ ተነርቶ የመጡት ማለት ነው እና ትክክለኛ አይምሮ ቢኖራቸው ሰው እንደዛ ነገር ሀሳብ ራሱ አይሰጥም ሀሳብ ማለት ነው እና እኔ በጣም ነገር ሰው እንደት ነው በትዳሩ ላይ እኔ ካልወሰንኩ በሰው ትዳሩ ላይ እኔ ካልወሰንኩ ሰንኩ እኔ ነኝ ወሳኝ አሉ እኮ እኔ፣ ያውኔ ምን ይሁን ብለሽ ነው ምን ነው ተብሎ ነው የሚፖሰተው? ራስን አታስከብርም? እንደ ማንንም እየመጣ የፈለገውን ነገር በእናንተ ላይ ሲወስን የፈለገውን ነገር በእናንተ ላይ እንትን ሲል፣ እኔ እኮ በጣም ነው ግን እኔ ላይ በጣም ማለት ነው። እንዴ ለራሳቸው ትጨነቁም እንዴ ለክብራችሁ እንዴ ማንም እየመጣ ማንም ልቅምቃም እየመጣ በቃ እኔ ነኝ ኃላፊ በእናንተ እኔ ነኝ እኔ እኔ እናንተ መምራት የምችለው እኔ ነኝ። በእናንተ እንደዚህ መሆነው እንደ የት ሀገር ነው እንደዚህ አይነት ትዳር ያለ? እስቲ ንገሩኝ። ሰው እኮ በጓደኝነት እራሱ ሆኖ አዲ ችግር የለውም፣ እንደፈለጉ ይቧቀሱ፣ ምን ይበሉ። ሰው አግብተው እንዴት ነው እኛ ነን ስለ አንቺ ትዳር ምንወስ ነው? እኛ ነን ስለ አንቺ ሁሉን ነገር ማውራት ምንችለው? ምሳ የሰራው ነው ማውራት እኔ ውዶች እና እኔ በጣም ነው የገረመኝ። ያለው ተይ ተይ ሩት ተራሽን አስከብሪ፣ ይሄ ነገር ይቅርብሽ። ድራማ እንደምሰሩ እኮ የታወቀ ነው እናውቃለን። የእናንተ ደግሞ ወጣ ያለ ድራማ ማለት ነው፣ ወጣ ያለ ማለት ነው። ድራማችሁ እኮ ያስታውቃል። ወይ ተለያዩ አንደኛችን ተለያዩ፣ እውነት ተረጋግጦ ምንድነው? አንዴ ፍቅር ፍቅር፣ እዛ እንደ ፍቅራችሁን ጨርሳችሁ ከተጋባችሁ በኋላ ፍቅር ፍቅር ያጫውታችኋል። ተጫዋቶ ችግር የለውም። ሰው አራስ ቤት ተቀምጠሽ ማለት ነው፣ የኔ ውድ ሩትዬ ታገምረሽ ነው። አራስ ቤት ተቀምጠሽ ቤተሰቦችሽ ባሉ እንዲህ ነው። እንደዚህ እንደዚህ አይነት ነገር ፈቅደሽ አራሱ እንደዚህ እንዲያወሩ ልታርጊ ባልሽ፣ ይሄ ባልሽ ንማ ታዩ፣ እሱ ወንድ አይደለም። የምሬን ነው ብላችሁ መታችሁ። ደሞ የአብርሽ ቤት የአብርሽ ፋሚሎች አትናገሩ፣ ሰው በኮመንት ድንገት መታቸው ማለት ነው። እኔ ስለሌልዬ ብቻ ነው የማወራው የኔ ናፍቆት ማለት ነው ግን የትላንቱ ቪዲዮ ገርሞኝ ነው የምር ገረመኝ እኮ። እና ሰው እንዴት ነው ሚስቱን አያስከብረው? አንተ አንተ ነህ ሲጀመር። አንተ ላይማ እንደፈለጉ ይጫወቱ ጥባጥ ይጫወቱ ምን ይበሉ፣ አንተ ፈቅደላቸው ሲጀመር ማለት ነው። ከሄረሜላ ጋር ሊሄድ ነው፣ እንደዚህ ነው። ከሄረሜላ ጋር ሊሄድ ነው። በቃ አንቺ ውሳኔሽን መወሰን አለብሽ። እኛ እኮ እንደዚህ ማለት ፈልገን አይደለም እና ምንድን ነው የፈለጋችሁ እኛ ፋራ ነን እንደ ቆይ ወይስ ቁጣ ፋራናት ብላችሁ የምታወሩትን ሰው እንዴት ነው መገመት የሚያቅተው እ ነው የጨው አንቺ ከ ከአብርሽ ጋር የምትስማሚ ከሆነ በቃ አንቺ ከአንቺ ጋር እሱ ይሆናል። ካልሆነ ደግሞ በቃ ከረሜላ ጋር ነው የሚሄደው። ሲጀመር ሆን ብሎ አብርሽ እኮ ነው የላከው። አብርሽ ነው የላከው ይሄን ነገር ማለት ነው በቃ ያስታውቃል። ግልጽ እኮ ነው እሱ። እኔ እንደዚህ አይነት ነገር አልፈልግም፣ ከሚስቴ ጋር ነው ሁሉን ነገር ማስኬድ የምፈልገው መቀጠል የምፈልገው ካለ እኮ እና እሱ እንደዚህ አይነት ነገር እናንተ ማውራት አትችሉም ነበር፣ ግን የሱን ሀሳብ ስለምታውቁ እና እሱ ስለላካችሁ ብቻ መታችሁ አንቺ ውሳኔሽን ሽን እንድትነግሪኝ እንፈልጋለን። ምክንያቱም አብረሽ መሄዱ ስለማይቀር በዛ ላይ ደግሞ እሱን ይዛ እሷን ይዞ ነው የሚሄደው እና እሷን ይዞ ነው የሚሄደው ስለዚህ ማሰብ አለብሽ። እንዴ እሷ ገና ለገና ይሄዳል ብላ ነው እንዴ እሱ ልቡ ያሰበውን እሱ ሩታ የሱ ባጣ ቆይ ናት። ሲጀመር ሰው ባጣ ቆይ ብትሆን ራሱ ሚስቱ ላይ እንደዚህ እንኳን አይጫወትም። እሷ እኮ ሚስቱ ናት። እንዴት ነው እናንተ እያሰባችሁ ያላችሁት? እንዴት ነው የምትረዱት? እንዴት ነው እንደዚህ ተመልካች ላይ ጥባጥ ቤት የምትጫወቱት? ማራይ ምን ተመልካች እኮ ነው ጥባጥ ቤት የምትጫወቱ፣ ታውቃላችሁ የልዬ ፋኖች ማለት ነው። የምሬን እኮ ነው። ያው ታያላችሁ የነዚህ ቪዲዮዎች ማለት ነው። እና ሰው እንዴት ነው እንደዚህ ጥባጥ ቤት ሰው ላይ የሚጫወተው ማለት ነው? አንቺ በቃ እሱ ማስፈልጊ ከሆነ ማለት አንቺ ከእሱ ማስፈልጊ ከሆነ በቃቱ ከዝች ያቺ ውሽሚት ጋር ማለት ነው። ከዛች ውርጋቃ ሁለት ልጅ ወልዳ ማለት ነው። ሁለት ልጅ ወልዳ ገናውን ፍንዳታ ነኝ አፍቃር ነኝ የምትለዋ ማለት ነው። ገባቸው አለ ያቺ ሄሬሜላ ተባያው ማለት ነው። እኔ ኮይ ሄሬሜላ ይገርምኛል። ሰው እንዴ ነው እንደዚህ የሚሰግጠው? እኔ ባለተዳራ እንደ ድራማ ቢሆንም ባለተዳራ ላይ አፍቅሬ እንደዚህ ወጥ ረቅጣለሁ። የምር ቢግ ሼም ነው፣ ቢግ ሼም ነው። ሄሉ ውዶች ስለሄሉ ስነግራችሁ ሄሉ እየደሟሉ እውነት አልተጣሉም እያሉ ነው። ይሄ ነገር እውነት ይሁን ውሸት ይሁን በፊት የአክስቴ ባል ማለት ነው እና እዛ ነው ያሉት እነሱ ብሎ ከነሱ ብሎ ወጥተዋል። ግን በፊት አንድ ላይ ናቸው ስልክ እያወራች እዝገባ ምናምን አይቻለው ምናምን ብለዋል። ግን አሁን ላይ እነሱ ከዛ ቤት ስለወጡ ሄሉን እያዩት አይደለም እና ሄዱ መቼም ድራማ ነው ብለሽ እንደዚያ ነገር እኛ ያላሰ